ሰላም፣ እንደምንሰነበታችሁ ተመልካቾቻችን። የዕለቱን ዜናዎች እላቸው የቀረብኩት እኔናዋል ዘላለም ነኝ። አብራችሁን ቆዩ። የስድስተኛና የስምንተኛ ክፍል ተማሪዎች ለብሔራዊና ክልላዊ ፈተና ዝግጅት በይነ መረብ የመለማመጃ ጥያቄዎችን መስራታቸው እና የተሻለ ውጤት ማስመዝግባቸውን ተገልጿል። የ2018 አንደኛው ዙር ጥያቄና መልስ ውድድር በያዝነው ሳምንት መካሄዱን እና ይህ ጥያቄና መልስ ውድድር ተማሪዎች ለፈተናቸው የተሻለ ዝግጅት እንዲያደርጉ ያግዟቸዋል ሲሉ ርዕሰ መምህሩ ገልጸዋል። ልደት በትምህርት ቤት ውስጥ ማክበር ተከለከለ። ከዚህ ቀደም በክፍል ውስጥ የተማሪ ልደት ማክበር ይቻል እንደነበረ የሚታወቅ ቢሆንም የሁሉንም ተማሪዎች ስነ ልቦና ለመጠበቅ ሲባል ከጥቅምት 19 ቀን 2018 ዓ ም ጀምሮ ማንኛውንም የልደት ፕሮግራሞች እንዲያካሄዱ መደረጉን ትምህርት ቤቱ አስታውቋል። መልመጃ ጥያቄዎችን በቴሌግራም መላካቸውን እና ወላጆች ይህን ትኩረት በመስጠት ልጆቻቸውን በቤት እንደጉዟቸው ሲሉ ከአንደኛ እስከ አራተኛ ያሉት ርዕሰ መምህርት ገልጸዋል። ከትራፊክ ጽሕፈት ተማሪዎች ግንዛቤ ማስጨበጫ መሰጠቱን ተገልጿል። ከአንደኛ እስከ አራተኛ ክፍል የተደረገው የምርጫ ሂደት በሰላም ተጠናቆ ሚኒስቴሮቹ በተለያዩ ቦታዎች መሾማቸውን የተገለጸ ሲሆን የምርጫው አሸናፊ የሆነችው ተማሪ እምነት ሚኒያም የተሰማትን ስሜት አካፍለናለች። ለመረጡ ለጓደኞቼ ሁላችንም አመሰግናለሁ፣ እወዳቸዋለሁ። ቃል ልግባላችሁ ከዜናዎቹ ጋር እኔ ናሁን ዘላለም ነበርኩ። እስከ ሳምንት ቸርሳለሁ። Yeah.